ሰላም እንደምን ቆይታችኋል? የተወደዳችሁ አድማጮቻችን ይህ ኤግሎኒውስ ነው። መቼም በዚች ዓለም ላይ የማንሰማው ነገር የለም። ጦርነት ተከሰተ ሲባል ያንን ጦርነት ለማስቆም ተፈተፍ የማይልም አልነበረም። ነገር ግን ከቅርብ ዓመታት ወዲህ እየተከሰቱ ያሉ ጦርነቶች መባቻ ሳይኖርላቸው ለረጅም ጊዜ ሲካሄዱ ይስተዋላል። ከሁሉም ጦርነቶች ግን በደም አፋሳሽነቱ ተወዳዳሪ ሳይገኝለት እስካሁን የቀጠለው የሱዳኑ ጦርነት ሲሆን ላለፉት ሁለት ዓመታት ያክል ያለ ሀይባይ መቆየቱ ተነግሯል። ነገር ግን ከሰሞኑ የተሰማው አንድ መልካም ዜና የሱዳኑ ፈጥኖ ደራሽ ኃይል በአሜሪካ የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ይፋ አድርጓል። የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጠበትም። አርኤስኤፍ መግለጫ ያወጣው በምዕራብ ዳርፉር የሚገኘውን የኤልፋሻር ከተማን ከተቆጣጠረ በኋላ ነበር። በከተማዋ ዙሪያ ለ18 ወራት ያክል ከባባይ ያደረገው የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለቱ ለመሸሽ የማይችሉ የከተማዋ ነዋሪዎች ለረሃብ እንዲጋለጡ አድርጎ ቆይቶ ነበር። በተባበሩት መንግስታት ድርጅት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማዋ ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። RSF በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ግን ክሱን አስተባብሏል። ጥሰቶች በግለሰቦች ደረጃ የተፈጸሙ መሆናቸውን አምነው አንዳንዶቹን አስረያለው ሲልም ነበር የተናገረው። እንደ አውሮፓውያን አቆጣጠር በ2023 ዓ.ም ነበር በሱዳን ጦርና በልዩ ኃይሎቹ መካከል የእርስ በእርስ ጦርነት የተጀመረው። ሁለቱም ወገኖች በጦርነቱ ወቅት የተለያዩ የተኩስ አቁም ሀሳቦችን ቢቀበሉም አንዳቸውም አንዳቸውንም ቅድመ ሁኔታዎች ሲተገብሩ አልታዩም ነበር። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬት ከሳውዲ ና ከግብፅ ጋር በመሆን ለሶስት ወራት የሚቆይ የተኩስ አቁም ስምምነት ለማድረግ ሲሞክሩ ነበር። የአርኤስኤፍ መግለጫ እንዳመለከተው የጦርነቱን አስከፊ ሰብአዊ ውጤቶችን ለመፍታት እና ደግሞ አስቸኳይ የእርዳታ አቅርቦት እንዲደርስ በመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሀሳብ ላይ መስማማቱን ገልጿል። አርኤስኤፍ መግለጫ ከመስጠቱ በፊት የሱዳን መከላከያ ሚኒስቴር ሐሰን ካብሮ ማክሰኞ ዕለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ሰላምን ለማምጣት ላደረገው ጥረትና ሀሳብ በብሔራዊ ቴሌቪዥን በተላለፈው ንግግራቸው አመስግነዋል። ነገር ግን የሱዳን ሕዝብ ከአርኤስኤፍ ጋር ለሚያደርገው ውጊያ ዝግጅቶች እየተደረጉ መሆናቸውን አክለዋል። በጦርነት የምናደርገው ዝግጅት ህጋዊና ብሔራዊ መብት ነውም ሲሉ ነበር ያከሉት። እንግዲህ ይሄ በሱዳን ውስጥ የሚገኘው ግጭት የተባበሩት መንግስታት ድርጅት በዓለም ላይ ትልቁ የሰብአዊ መብት ቀውስን ያስከተለ ጦርነት ሲል የገለጸው ነበር። በሱዳን ውስጥ ከ24 ሚሊዮን በላይ የሚሆኑ ህዝቦችን ለአጣዳፊ የምግብ አቅርቦት ችግር ያጋለጠ ጭምር መሆኑን በመግለጽ ማለት ነው። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንደገለጸው ከቀናት በፊት በአርኤስኤፍ ቁጥጥር ስር ከዋለው ኤልፋሻር ከ60 ሺህ በላይ ሰዎች ነበር የሸሹት። የቡድኑ ተዋጊዎች ከተማዋን ሲቆጣጠሩ ስልታዊ ግድያዎችም እንደነበሩ ሪፖርት ተደርጓል። ከበባውን ያመለጡ ሰዎች ለቢቢሲ እንደተናገሩት ለመሸሽ የሞከሩ ሰዎችን ተዋጊዎች ሲያሰቃዩም እንደነበር ተናግረዋል። ፊት ለፊታችን የተገደሉ ሰዎችን አይተናል፣ ሰዎች ሲደበደቡ ተመልክተናል፣ በጣም አስፈሪ ነበር ሲል ኢዘዲን ሐሰን ሙሳ የተባለው ነዋሪ ለቢቢሲ ገልጸዋል። ባለፈው ሳምንት የኤልፋሻር መሪ ጀኔራል መሐመድ ሐምዳን ዳገለው በኤልፋሻር ወታደሮቻቸው የፈጸሟቸውንና ጥሰቶች ሲሉ የጠሩትን ጉዳይ እንደሚመረምሩ አስታውቀው ነበር። በኋላም ላይ በኤልፋሻር ግድያዎችን በመፈጸም የተከሰሰ ተዋጊ መታሰሩን የሚያሳይ ቪዲዮ አውጥተዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ከሳምንታት በኋላ በኤልፋሻር ስላለው ሁኔታ አስቸኳይ ስብሰባ እንደሚያካሄድ ነበር ያስታወቀው። እንግዲህ ተመልካቾቻችን በዚህ ጉዳይ ላይ ያሉትን ትኩስ ዜናዎች በፍጥነት የምናደርሳችሁ ሲሆን ይህንን ቻናላችንን ሰብስክራይብ በማድረግ ከዚህም በተጨማሪ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን ይግለጹልን እንላለን። መልካም ጊዜ ይሆንላችሁ።